በምክር ቤቱ የዛሬ ውሎ በተለያዩ የአገሪቱ ክፍሎች ያለውን የመጠጥ ውሃ ተደራሽነት ክፍተትን እንዲሁም የመፍትሄ እርምጃዎችና ቀጣይ ተግባራትን እየተመለከቱ ጥያቄዎች ከአባላቱ ቀርበው በውሃና ኤኔርጂ ሚኒስቴር በኩል ምላሽና ማብራሪያዎች ተሰጥተዋል። የንጹህ መጠጥ ውሃ አቅርቦትን ለማሳደግ በመንግስት እየተሰሩ ያሉ ስራዎች ቢኖሩም ዛሬም ድረስ ምላሽ የሚሹ አካባቢዎች እንዳሉ ተነስቷል። ጌዲ ውስጥ የሚታየውን የንጹህ መጠጥ ውሃ ሽፋንን ከፍ ለማድረግና ለማሻሻል እንዲሁም በርጋ ጨፈና በወናጎ ከተሞች የሚስተዋለውን የመጠጥ ውሃ ችግር ለመቅረፍ ሚኒስተር መስሪያ ቤቱ በቀጣይ ምን እርምጃ ይወስዳል? በመቅደላ ወረዳ ለማሳያ ያክል አሁንም ከሰባ ሺህ ህዝብ በላይ ተጠቃሚ ያልሆነበት የውሃ አማራጭ ተጠቃሚ ያልሆነበት ሁኔታ ያለበት እና ይህን ሚኒስተር መስሪያ ቤቱም በእቅድ ይዞት ያውቀዋል። የዓለም ቅርስ መገኛ ላሊበላ ከተማ የውሃ ማስፋፊያ ፕሮጀክትን ጠይቀናል ፕሮጀክትም አስገብተናል እነዚህን ችግሮች ለመፍታት ሚኒስቴር መስሪያ ቤቱ ያለበት ደረጃ ምን ይመስላል ቀዳሚው ተግባር ያለውን አቅም በመረጃ መሰነድ ስለመሆኑ ነው የውሃና ኤነርጂ ሚኒስትሩ የሚጠቅሱት ሁኔታዎችን ታሳቢ በማድረግ በተለያዩ አካባቢዎች በተሰሩ ስራዎች ባለፉት አራት ዓመታት ብቻ 17 ሚሊዮን ዜጎችን ተጠቃሚ ማድረግ መቻሉን አንስተዋል ከአስራ አራት ጀምሮ እስከዚህ ብናይ ወደ 17 ሚሊዮን ህዝቡ ተጠቃሚ ሆነዋል በሀገር ደረጃ እኛ እስካሁን የደረስንበት እስከ ዘጠኝ ወር ስንገመግም ሰባ ስድስት ነጥብ ስምንት ሚሊዮን ነው። ፐርሰንቱን ለጊዜው እንተዋለን ቁጥሮ በጣም አስቸጋሪ ስለሚሆን። ስለዚህ አስራ ሰባት ሚሊዮን ማለት እስካሁን ያለው ሽፋን ሀያ አምስት ፐርሰንት ማለት ነው። ትልቅ ስኬት ነው ብዬ አምናለሁ። ይህም በርካታ ዜጎች የንጹህ መጠጥ ውሃ ተጠቃሚ እንዲሆኑ ማድረጉን የጠቀሱት ሚኒስትሩ ሀገራዊ ሽፋኑን ሙሉ ለማድረግ የሚቻለው መቼ ነው የሚል ጥያቄ ከምክር ቤቱ አባላት ቀርቦላቸዋል። በአጠቃላይ እንደ ሀገር መቶ ፐርሰንት ሕዝባችን የንጹህ መጠጥ ውሃ ተጠቃሚ እንዲሆን ምን እየተሰራ ነው? መቼስ ነው የሚደርሰው? በ230 ይህንን እቅድ መሬት ለማውረድ የተያዘው ውጥን መሳካት እንደሚችልም አመላክተዋል። በዚህ ዓመት ብቻ ዘርፉን ውጤታማ ለማድረግ 7.2 ቢሊየን ብር አገልግሎት ላይ መዋሉንም ሚኒስትሩ በማብራሪያቸው አንስተዋል። ግንብኛ ታርጌት በዚህ ዓመት ወደ 72 ማድረስ ነው። ርስንጡ እንደርሳለን ማለት ነው። ሳይጠኝ ደርሴናል። በሚቀጥሉ አምስት ዓመት አሁን በሰራም ፔስ በትንሹ በየዓመቱ አምስት ሚሊዮን የሱ ለቃኝ ብናደርግ ትልቅ ነው። አቅሙ አለ፣ ልምዱ አለ ማለት ነው። ስለዚህ በዛ ደረጃ ላይ እናደርጓለን። ግን አንድ ድጋፍ ያስፈልጋል። ሀብት ይፈልጋል። በጣም ትልቅ ሶርስ ይፈልጋል መጠጡ የምክር ቤቱ አባላት በተለያዩ አካባቢዎች በነበራቸው ምልከታ ሐይቆች በእምቦጭ አረም እየተጎዱ መምጣታቸውን ስለመመልከታቸው ተናግረዋል። ለዚህ የሚሰጠው ምላሽ ዘላቂ አለመሆን ደግሞ አሁንም ስጋቱ እንዲቀጥል ምክንያት መሆኑን ነው የጠቆሙት። ከወራሪ መጤ አረም በሰው ሰራሽ ወይም በሰው ኃይል ብቻ በመጠቀም ማስወገዱ እንደ ሀገር ከችግሩ በዘላቂነት ሊያላቀቀን ስለማይችል ከሚመለከተው ባለድርሻ አካላት ጋር በመተባበርና በመቀናጀት በጥናት የተደገፈ መፍትሄ ለማምጣት ምን የታሰበ ነገር አለ? የእንቦጭ አረምን ለማስወገድ እየተወሰዱ ያሉ የመፍትሄ እርምጃዎች መንግስትን ብቻ የሚጠብቁ አለመሆናቸውን ሚኒስትሩ ተናግረዋል። በርካታ ሀይቆች ለእንቦጭ ተጋላጭ መሆናቸውን በማንሳት በዙሪያው የሚገኙ ተቋማትም የመፍትሄው አካል የሚሆኑበት ማዕቀፍ እንዳለ አንስተዋል። ጣና ላይ ነበረው ተሞክሮ የራሱ ችግር ነበረው። በሰው እጅ ይወጣል፣ በንገትሮ ጊዜ ይራባል። በዘመቻ የሚሆን የእኛ ጥናት ካረፈው እንደዚህ ነው። ሱሱዳ ነው በዚ ዓመት ያንሳል፣ እንደጠው ይባዛል የአንሳር ይባዛል፣ ድካም ማለት ነው። ስለዚህ ባቱ ላይ ጥሩ ተሞክረዋል። በዙሪያው ያሉ ባለሀብቶችን ወይ ድርጅቶችን ካርታ ሰጥተናቸዋል። ስለዚህ በዛ ልክ በሁሉም የወንዞቻችን ዳርቻ ላይ ያሉ ችግሮችን ያሉት ተቋማት ማገዝ ይፈልጋል እሱን ማባዛት ያስፈልገናል ለማለት ነው። በቀጣይ ለመስራት ይህንን ይበልጥ ለመቆጣጠርና ከችግሩ በፊት መነሻ ምንጩን የማጥፋት ስራ ቀጣዩ ቤት ስራ እንደሚሆንና ደንብ እንደሚዘጋጅለትም አመላክተዋል። እንደምታውቁት ከሳምንት በፊት መሰለኝ የተቀበረው ምክር ቤት በዚህ ቤት አዋጅ አስፎልናል። ከፍ ያለ ምስጋና አለን። የውሃ አካላት ዳርቻ ትልቁ ቁልፍ ማነቆ እሱ ህግ ነው። ሰዎች እንዳይበክሉ ሰዎች ወደ ውሃ አካላት እንዳይጠጉ። እንቦጭ ከየትም አልመጣም። መጣ ከእርሻ ከከተማ ቆሻሻ የሚሰሩ ስራዎች ናቸው እያጠፉብን ያሉት። ስለዚህ በፈርዞ ሲሰራ የሚቀለቀል ጥቅ ቦታዎች አሉ። እዚ አካባቢ ሰው አልደረሰ። አሁን የምናወራቸው የእንቦጭ ችግር በጣም በትልቅ ቁጥር እንቀንሳለን ማለት ነው። ህግ ሆኗል። በቀጣይ ደንብ እናተዘጋጃለን። በደንቡ መሰረት እንሄድበታለን ለማለት ነው። ምክር ቤቱ በዛሬ ውለው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅና የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት አስተዳደር ረቂቅ አዋጅን ለዝርዝር እይታ ለሚመለከታቸው ቋሚ ኮሚቴዎች መርቷል።